እንቤ እንፊት የምቆም ስዋ ውደ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ግንቦት ዐሥራ ሁለት ፍልሰተ አጽሙ ለቅዱስ አቡነ ተክለ ሃይማኖት ሐዋርያ ግንቦት 12 ቀን ኢትዮጵያዊው ቅዱስ የአቡነ ተክለ ሃይማኖት አጽም ከጌታ በተገባላቸው ቃል ኪዳን መሠረት የፈለሰበት በዓል ቤተ ክርስቲያናችን ታስባለች። ጻድቁ አባታችን ተክለ ሃይማኖት በአምላክ ፈቃድ በሊቀ መላት ቅዱስ ሚካኤል ብስራት ከአባታቸው ከካህኑ ጸጋ ዛብና ከእናታቸው ከቅድስት እግዚያርያ ታኅሣሥ 24 ቀን ተወለዱ። ወላጆቻቸው ስማቸውን ፍሥሐ ጽዮን በማለት አወጡላቸው። በተወለዱ በሦስተኛውም ቀን እሁድ ከጠዋቱ ሦስት ሰዓት ከእናታቸው እቅፍ ወርደው አህዱ አብ ቅዱስ፣ አህዱ ወልድ ቅዱስ፣ አህዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው በማለት የሥላሴን ስም ጠርተው አመስግነዋል። በተወለዱ በአስራ አምስት ዓመት እድሜያቸው ዲቁናን በሀያ ሁለት ዓመታቸው ቅስናን ከግብፃዊ ጳጳስ ከአባ ቄርሎስ ተቀብለዋል። ከዕለታት በአንዱ ቀን አባታችን ወደ ጫካ ለአደን ሄደው ሳለ ሊቀ መላእክት ቅዱስ ሚካኤል ግሩም ድንቅ የሆነ ልብስ ለብሶ ታያቸው። አባታችንም እንደዚህ ባለ ገናናነት የማየ ጌታዬ ማነ? አሉት። ቅዱስ ሚካኤልም ዘውትር የምጠብቅህ ከአንተ የማልለይ እናትህንና አባትህንም ስለ አንተ ከውሃ ከዋ ስጥመትና ከምርኮ ያዳንኳቸው እኔ ሚካኤል ነኝ። ከእንግዲህ አውሬ አዳኝ አትሁን፣ ሰውን ወደ እግዚአብሔር ለመመለስ ሰውን በትምህርት የምታድን ሁን እንጂ እነሆ እግዚአብሔር ጽኑ ሥልጣን ሰጥቶአልና፣ ሙት ታስነሳለ፣ ድውያንን ተፈውሳለ፣ አጋንንትም አንተን በመፍራት ይሸሻሉ። ስምህ ፍሳ ጽዮን አይሁን ተክለ ሃይማኖት ይሁን እንጂ ትርጓሜውም ተክለ አብ፣ ተክለወልድ ተክለ መንፈስ ቅዱስ ማለት ነው አላቸው። ቅዱስ ሚካኤል ይህን ሲያነጋግራቸው ጌታችን ኢየሱስ ክርስቶስ በሥጋ ከደቀ መዛሙርቱ ጋር እንደነበረ ሆኖ መልከ መልካም ጎልማሳ መስሎ ታያቸው። ጌታችንም፣ ወዳጄ እንዴት ሰነበት ቸራለህን አላቸው። ብፁዕ ተክለ ሃይማኖትም ጌታዬ፣ ወይ አንተ ማነ? ብለው ጠየቁ። ጌታም እኔ ያለም መድኃኒት ኢየሱስ ነኝ። በእናት ማኅፀን ፈጥሬ ያከበርኩ እኔ ነኝ። በተወለድክ በሦስተኛው ቀን አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ ውጡ መንፈስ ቅዱስ ብለ ታመሰግነኝ ዘንድ የምስጋና ሀብት ያሳድርኩብህ እኔ ነኝ። በራብ ዘመን በቤት የሚያሻው ምግብ ሁሉ፣ ቅቤው፣ የስንዴው ዱቄት በእናት በአባት ቤት ይመላ ዘንድ በእጅ አተበረከት ያሳድርኩብህ እኔ ነኝ። ያንን ሰው አንተን በተጣላ ጊዜ በነፋስ አውታር የሰቀልኩት በማት ጨንገር የገረፍኩት እኔ ነኝ። ውሃ ጠምቶ በለመንክን ጊዜ ከደረቅ መሬት የጣፈጠዋ ያመነጨውልህ እኔ ነኝ። ከልጅነት ጀምሮ እስከ ዛሬ ድረስ ብዙ ታምራት እያደረገው በአንተ እጅ የታመሙትን ያዳንኳቸው እኔ ነኝ። ወደፊትም አደርግልሃለሁ። ይህንን ብሎ ንጹሐት፣ ክቡራት በሆኑ እጆቹ ባረካቸው። የሹመትን ሀብት አሳደረባቸው። በምድር ያሰርከው በሰማይ የታሰረ ይሁን በምድር የሚፈታው በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው የላከኝ አባቴንም መስማቱ ነው። አንተን እምቢ አለ እኔን እምቢ ማለቱ ነው የላከኝ አባቴንም እምቢ ማለቱ ነው። ይህን ስልጣን ቀድሞ ለሐዋርያት ሰጥቻቸው ነበር። ከሐዋርያትም ሹመትን የተቀበለ ጳጳሱ ትሾምና ትሽር ትተክልና ትነቅል ዘንድ ሥልጣንን ሰጠህ። ይህንንም ያደረግኩልህ የጳጳሱን ቃል መበናቅ አይደለም የፍክሬን ጽናት በአንተ ገልጽ ዘንድ ነው እንጂ ሐዋርያት ወዳልደረሱበት ሕዝብ በመምህርነት እልክህ ዘንድ በሚካኤል ቃል አዲስ ስም አወጣውልህ። አንተም በማናቸውም ሥራ ከእነሱ አታንስም። አዲስ ሐዋርያ አድርጌያለሁና ሰውን ሁሉ በእኔ ስም እያስተማርክ ታሳምን ዘንድ። ሚካኤልም ባሰብከው ሥራ ሁሉ ረዳት ይሁንልህ። ሁልጊዜ ካንተ አይለይም። በምትሄድበትም ጎዳና ሁሉ እርሱ መሪ ይሆንህ። እኔም ባለ ዘመንህ ሁሉ አልለይህም፣ ብሎ ሰላምታ ሰጥቷቸው አረገ። ብፁ አባታችንም እጅ ነስተው ለእኔ ለአጡ የማይገባኝ ሲሆን ይህን ሁሉ ጸጋ የሰጠኝ ስም በሰማይ በምድር የተመሰገነ ይሁን አሉ። ከዚያች ቀን ጀምሮ ሀብተ ኃይልን የተመሉ ሆኑ። ከዚያም ወደ ቤታቸው ተመልሰው ያላቸውን ንብረት ሁሉ ለቤተ ክርስቲያንና ለነዳያን ሰጥተው ጨረሱ። ከዚያም አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመንግሥት ተሰማያትን በር ትከፍትልኝ ዘንድ እኖ ቤቴን እንደ ተከፈተ ተውኩልህ ብለው ቤታቸውን እንደ ተከፈተ ትተው ወንጌልን ለማስተማር ፈጥነው ወጡ። አባታችን ተክለ ሃይማኖት ለሰባት ዓመታት በአንድ እግራቸው በመቆም ያለ ምግብና ያለ ውሃ በትርምት ሌትና ቀን እንቅልፍ ባየናቸው ሳይዞር እንደ ምሰሶ ጸንተው በተመስጦ በትጋት ለሰው ዘር ሁሉ ድህነትን ሲለምኑ ኖረዋል። ከሰባቱ ዓመታት ውስጥ ጥቂቷ የቀመሱት በአራተኛው ዓመት ብቻ ነበር። በዚህ ጊዜ ውስጥ ጌታችን ተገልጾ በሰዎች የማይለካውን ይህንን የመንግሥት አዳራሽ ውሰድ በማለት የመለኮትን ነገር የሚናገር የእሳት አንደበት ያላቸው የመንግሥት ልብስ አልብሷቸዋል። በመስቀል ምልክት የተጌጡት ሰባት የሕይወት አክሊላት ስለ ቀናች ሃይማኖትህ ሃይማኖትን ለማስተማር መለዋን ኢትዮጵያን ስለመዞር መዞር ከአረማውያን ሕዝብ ጋር በሃይማኖት ስትታገል ደምን ስለ ማፍሰስ ወደ ኢየሩሳሌም ወርደ ልዩ ልዩ የቅዱሳን ቦታዎች ስለ መሳለም በሰባት ዓመታት ቁመት የአንዱ እግረ አገዳ ስለ መሰበሩ ስለ ብዙ ጾም፣ ጸሎት፣ ስግደት ስለ ልብ ንጽህናና ቅድስና ብሎ አቀዳጅቷቸዋል። ዝክራቸውንም በማዘከር መታሰቢያቸውን የሚያደርጉ ሁሉ በዚህ ዓለምም ሆነ በወዲያኛው ፍጹም ዋጋና ፍጹም ክብር እንደሚሰጣቸው ጌታ ቃል ኪዳን ገብቶላቸዋል። በመጨረሻም ለአስር ቀናት በሕመም ቆይተው ፈጣሪያቸው የገባላቸውን ቃል ኪዳን ለመነኮሳት መንፈሳውያን ልጆቻቸውና ለደቀ መዛሙርቶቻቸው ከነገሩ በኋላ ነሐሴ 24 ቀን በክብር አርፈዋል። የጻድቁ አባታችን የአቡነ ተክለ ሃይማኖት የእረፍት ጊዜያቸው ሲደርስ ጌታ እመቤታችንን መላእክትን፣ ነቢያትን፣ ሐዋርያትን፣ ጻድቃን ሰማዕታትን አስከትሎ መጥቶ ወዳጄ ሆይ ልመናህን ሰምቻለሁ፣ ከድካም ላሳርፍ መጣሁ። መንፈሳዊ ደስታ ካለበት ትኖራለህ። በተስፋ ያመነውን በቃል ኪዳን የተማጸነውን ሥጋህን የቈረስክበትን ደምህን ያፈሰስክበትን ቦታ እጅ የነሳውን ሁሉ ከሞተ ነፍስ አድንልሃለሁ ከዚህ ቦታ በተስፋ ጸንተው በኪዳን ተማጽነው የሚኖሩ ልጆችህን እንደ ሰማይ ከዋክብት አበዛልሃለሁ። ከአምሳ ሰባት ዘመን በኋላ ደቀ መዛሙርትህ ቤተ ክርስቲያን አንጸው ሥጋህን ወደዚያ ያፈሱታል ብሎ ቃል ኪዳን ገብቶላቸው ነበር። ጊዜው ሲደርስ ለአበመኔቱ ለአባስቅያስ ተገልጾ ጌታዬ የነገረኝን ተስፋ ሊፈጸም ጊዜው ደርሷልና በሩቅም በቅርብም ያሉ ደቀ መዛሙርቴን ሰብስበ በ12 ሥጋዬን አፍልሱ እኔም ከቅዱስ ሚካኤል ጋር እመጣለው። ምልክት የሆነ ዘንድ ስትገባ መብራቶቹን አጥፋ፣ እኛ ስንመጣ ይበራል አሉት። እንዳሉትም ደቀ መዛሙርቶቻቸውን ከሩቅም ከቅርብም ሰብስበው በዚህ ዕለት ሥጋቸው ካረፈበት ከመካና አስቦ ቢገቡ እንደ ሽቶ መዓዛው አምሮ አግኝተው ተሸክመው ወደ ቤተ መቅደስ አመጡት። አባታችን አቡነ ተክለ ሃይማኖትም ከቅዱስ ሚካኤል ጋር መጥተው ከመንበሩ ተቀመጡ። ሲመጡም የጠፉት መብራቶች በርተው ተገኝተዋል። እኛም በእልልታ በደስታ አጽማቸው ከእግረ መንበሩ ስር አኑረውታል። የጻድቁ አባታችን ጸሎታቸውና በረከታቸው ረዴታቸውና ምልጃቸው በመላው ሕዝበ ክርስቲያንና በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን አገልጋዮች ሁሉ ላይ አድሮ ይኑር ለዘላለሙ አሜን።

ተነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል። ለዘላለሙ አሜን።